ቅዱስ ማበል ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን እጅ በጣም ደህና ነኝ። እንግዲህ አሁን ደግሞ ምሽት ነውና እንደምታዩት በገጠራማ አካባቢ እንቅስቃሴ እያደረግ ነው፣ ወክ እያደረግ ነው። ከዛ ውጭ ደግሞ እለት በለት የሚያደርጉ እንቅስቃሴ እናጋራቸዋለን። እዚህ ጋር ጎመን አለ፣ እዚህ ጋር ደግሞ የመሬት እርሻ አለ። ግምሻ ማለት ግምሻ ነው አለ። አዎ ግምሻ ነው፣ እየገመሰው ነው። በጋ የሚገምስበት ድጋሞች ነው። ግን እርሻቱ በደንብ ለም ስላልሆነ አፈርም አላወጥቶም። በመጀመሪያው አሁን በድጋሚው ነው አፈር እያወጣ ያለ ዝናቡ በደንብ ስላልዘነበም ነው። ሁለተኛ አራሙቸው አረሙ እንዲጠፋ ነው። አሁን በጋ ላይ የሚያርሰው የሚመስለኝ ጤፍ ብቻ ነው የሚሆን የሚመስለኝ። በጣም እንትን ነው መሬቱ፣ በቀሉ አይሆንም ምንጭ ነገር ነው። ሰላም ሰላም። እንግዲህ ስማ በለው ቤተሰቦች፣ እንግዲህ አመሻሽ ላይ አካባቢውን ወጣ ብለን እያስጎበኘናችሁ እንገኛለን። ይሁን እንደምትመለከቱት እንግዲህ ወደ ቡገን አካባቢ ያለነው በልማቱ ከታች ያለ ከላይ ደግሞ እንግዲህ ስማዬ ካላረስኩ ብሎ በሬዎች ጋር እየሄደ ነው፣ አርሳለሁ ይላል። በነገራችን ላይ ስማዬ ህይወቱ ቀለል ያለና ደስ የሚል ሄዶ በገጠራማ አካባቢ ፈን የሚያደርግ ደስተኛ ነው። የሚያደርጋቸው በቃ ገበሬዎችን ይሄዳል፣ ያርሳል። ትሁት የሆነ ልጅ ነውና በእውነት በምን መግለጽ እንዳለብኝ ራሱ ይከብደኛል። ለው በጣም እርፋ እየያዙ ደስ ይላል አሁን ባለው ልክ ያለውን ነገር እናደርሳለን ወደ እናንተ። ሰላማችሁ ይብዛ። ሰላም፣ እንዴት ዋልክ? እግዚአብሔር ይመስገን ማለት አለ። እንዴት ይታረሳል? ምንም አይደለም። በሬዎቹ በሬ መሰሉ። ማንዴጃ ማንዴጃ በሬ ናቸው። መኪናም ያህል በሬ ጤፍ ነም ይሆን እና አሁን በጋ የሚታረሰበት ምክንያት ምንድን ነው? ሳሩ እንዲነግል አሁን አሁን አሁን ተተገለበጠ፣ ይደርቃል

እርሻ ታርስ ነበር? ጎበዝ ነህ። የገበሬ ልጅ አይደለሁም ወይ? እንዴ፣ አዎ። እርፋ እየያዝህ ይለየለ ጠብቆባቸው አትይም ወይ? አሁን ነው ህንግጫ ስለሆነ አሁን ነው። በበጋ ነው፣ በደረቅ የሚወጋ ለዛ ነው የበጋ እርሻ ምን አለው ብለህ ነው አሁን። ይሄ ሲዘበዝብ ነው ኋላ ሳር ማገላበጥ ነው የሚሆን። ገና ሲዘበዝብ ነው እሱ የምትይዝበት የሚታረስ። ኋላ ሳር ማገላበጥ ነው የሚሆን ነው። አሁን ግን ይሄ በጋ የተወገው እያላቸው ደበር

ሰላም ነው። እንዴት ዋልክ? ይሻላል ብለህ ነው በሬዎችን መንዲያት ሲያቅትህ ሰው መጋረፍ ይሻላል ብለህ ነው? ክክክክክክክ

እንዲው ጤፉ ሳይታጨድስ ሲያደቀድቁት ነበር አሉ። እንዴት ነውቻቸዋለም? እንዲሁ ከጎረቤት ጋር መነጋገሩን ብተቸው ከጎረቤት ጋር ከመጣላት መልይኔ

ያው እንወነፋፈላለን። እንግዲህ ዝናብ ሲዘንብ እና እንዳልኩህ፣ እዚሁ ቀይ ያለችው እናንተ አካባቢ ጉርብነት ነውም እፈልግልኝና አብረን እንገባለን። ይሄ ከታች የጎመነው ያንተ ነው።

አንተስ ምን? እንደው ጠንካራ ያባት ጠንካራ ሆኖ ነው እንጂ ጠጫ ይልህ። አንተስ ምን አዳ? እንዴት ማለት በተረፈው በተረፈው ጎታ ከተማ ይጠጣበታል እኮ በግርዳ።

ምን እንዲህ አልሆንክ? ከነበሬዎች ነው የምሸጠህ፣ ከነበሬዎች ነው የምሸጠህ። እኔ ማለት ልጓም የሌለ የፈረስ ማለት ነኝ። በል የልቅረስ፣ እየመሸ ነው። ነገ በዓላቱ እየገባ ነው። ነጋገር እንችላለን እኮ። ምን አንተ በቃ ጥንስስ፣ የጮረ ጥንስስ ትሰጥዋለች ዝመቶ ያችኛ፣ የትን በሬ ሸጥካት? አበለልካት? ለምን አይነት ሰው ሸጥከው? በል እንግዲህ በቃ አልፍታቸው ራታቸውን ይብሉ። የለውም እዛው እንግዲህ፣ ያችን ጭዲትን ለክፈው ይገባሉ። የኔ ሚስት ያሎች በግም ሊጠጡ ነው የሰጠች እንግዲህ ክክክክ እንዴት አይነት ስራ ትሰራለቻ። እኔ አንተ ሰውዬ ደስ አላልከኝም። ወደዚያ መልከስከስ ቀለብ ካንተ በወስድ እኮ ባራጣ ነው የምትቀበለኝ ጓያ ሰጥተህ ጤፍ እየተቀበልክ በቆሎ ሰጥተህ ስንዴ እየወሰርክ፣ ያጣም ያገኝና ያገኝ የሚያጣና ያስተዛዝበናል። ይሄ ቀን ያልፍና ምን ይሰማል? እንደው ጨርሼ አልሞትልሃል እኮ። የሰው የሰውስ ሌላ የሚያርሰው ከሆነስ ሌላ የሚያርሰው ከሆነስ የሰው የሰው

ምንም አትልም። ትንሽ መጠጫ አረቅ። ሰላም ሰላም፣ ውድ በለው ቤተሰቦች፣ እንደት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እንደምታውቁት እንግዲህ በገጠራማው አካባቢ የተንቀሳቀስ የዕለት ከዕለት ያለውን እንቅስቃሴ ለእናንተ እያጋራ ነው። ምናልባት እሰፋለሁ። ወዴት ደሞር ላይ